ሰላም ተመልካቾቻችን እንኳን ወደ ዓለም ድንቆች ዩቲዩብ ቻናል በደህና መጡም። ይህ የዓለም ድንቆች ነው። በባለፈው ክፍል በእስራኤል ከሚገኙት የዩኔስኮ ዓለም ቅርስ ስፍራዎች መካከል ማሳዳን፣ አኮን፣ ቴል አቪቭን እና ጥንታዊ የመጽሐፍ ቅዱስን ስፍራዎችን አይተናል። የእውነትም አስደናቂ ታሪክም። ነገር ግን የእስራኤል ታሪካዊና ባህላዊ ቅርስ አያቆምም። ዛሬ ደግሞ የጉዟችን ሁለተኛ ክፍል እንጀምራለን። በዚህ ክፍል ከቅርብ ዓመታት ወዲህ በዩኔስኮ የዓለም ቅርስነት የተመዘገቡትን ልዩ ስፍራዎች እንቃኛለን። የሃይማኖታዊ ውበት ምክንያት የሆኑትን የባሃኢ ስፍራዎች፣ የሰው ልጅ የዝግመተ ለውጥ ሚስጥሮችን የያዙ ዋሻዎችን፣ እንዲሁም ከመሬት በታች የተገነቡትን የይሁዳን ከተማ እንጎበኛለን። እያንዳንዱ ቦታ ከሌላው የተለየ ከዘመናችን በፊት ያለውን ታሪክ የሚያሳይ ነው። እንግዲያው አዳዲስ ሃይማኖትንና የሳይንስ ድንበሮችን ለመሻገር ተዘጋጁ። የዓለም ድንቆች የእስራኤል ዩኔስኮ ቅርሶች ስፍራዎች በደረጃ ስድስት የምንጀምረው ከሃይፋ ከተማ ነው። በ2008 በዩኔስኮ የተመዘገቡት የባሃኢ ቅዱስ ስፍራዎች በስነ ሕንጻ ውበትና በመንፈሳዊ ሰላማቸው በዓለም ይታወቃሉ። ይህ ቦታ የባሃኢ እምነት ዓለም አቀፍ ማዕከል ሲሆን የቅዱሳን መሪዎችን መካነ መቃብርና በዓለም ታዋቂ የሆኑትን የተንጣለለ የአትክልት ስፍራዎች ያጠቃልላል። የባሃኢ እምነት ዋና መርህ አንድና ሰላም በመሆኑ ስፍራዎቹ በሁሉም የሃይማኖትነት ተከታዮች ዘንድ በሰላም ይጎበኛሉ። እነዚህ የአትክልት ስፍራዎች በሰላም ለአንድነትና ለሥነ ሕንፃ ጥበብ ያላቸው ልዩ አስተዋጽኦ በማድረግ በዩኔስኮ ተመዝግቧል። ተቋማቱ በዓለም አቀፍ ደረጃ የሚገነቡባቸው የንድፍ መርሆች እነዚህ ላይ ተንጸባርቀዋል። ሰባተኛ በቀርሜሎስ ተራራ የሰው ልጅ የዝግመተ ለውጥ ቦታዎች። ቤትስ ኦፍ ሂዩማን ኢቮሉሽን አት ማውንት ቀርሜል ከመንፈሳዊ ውበት ወደ ሳይንሳዊ ታሪክ እንሸጋገራለን በ2012 የተመዘገቡት የቀርሜሎስ ተራራ ዋሻዎች የሰው ልጅ ታሪክ መጀመሪያ የሚነገርበት ስፍራ ነው እነዚህ ዋሻዎች በተለይ ናሃል ማአሮት ዋድኤል ሙጋራ ዋሻዎች የሆሞ ሳፒያንስ ዘመናዊ ሰው እና የኒያንደርታልስ ቅሪታ አካል ደጋግሞና በአንድ ላይ የተገኘበት ብቸኛ ስፍራ ነው። ይህ ግኝት የሰው ልጅ የዝግመተ ለውጥ ታሪክን እንድንረዳ ትልቅ እገዛ ያደርጋል ይላሉ። ነገር ግን እናንተ ምን ትላላችሁ? ቦታው የሰው ልጅ ከ200 ዓመታት በላይ ያለማቋረጥ የኖረበት ማስረጃ የያዘ ሲሆን በተለያዩ የሰው ልጆች ዝርያዎች መካከል የነበረውን ግንኙነት ያሳያል። የዓለም ቅርስነት የተሰጠው የሰው ልጅን ታሪክና አመጣጥ በማስረዳት ባለው ልዩ ዋጋ ነው። ከባሃኢ ሃይማኖት የሰላም መልእክት እስከ ቅድመ ታሪክ የሰው ልጅ አሻራ ድረስ ያለውን ጉዞ እያየን ነው። አሁን ደግሞ ወደ እስራኤል ምድር ውስብስብና ምስጢራዊ የሆኑትን ዋሻዎች ከተሞች እናያለን። እነዚህ ከተሞች ከመሬት በላይ ያለው ዓለም ሲፈርስ በድብቅ የኖረን ታሪክ ያወሳሉ። ስምንተኛ፣ በይሁዳ ቆላማ ስፍራ የሚገኙት የማሬሻና ጉቭሪን ዋሻዎች ካቭስ ኦፍ ማሬሻ ኤንድ ቤት ጉቭሪን በ2014 ዓ.ም የተመዘገበው ይህ ቅርስ የዋሻዎቹ ምድር ላንድ ኦፍ ዘ ኬቭስ በመባል ይታወቃል። ማሬሻ እና ቤት ጉቭሪን ከመሬት በታች ከ3500 በላይ ዋሻዎችና ክፍሎችን የያዙ ከተሞች ናቸው። እነዚህ ዋሻዎች ለሺህ ዓመታት ያህል በተለያዩ ስልጣኔዎች ጥቅም ላይ ውለዋል። ለመኖሪያ ቤቶች፣ ለመቃብር ስፍራዎች፣ ለዘይት መጨመቂያ ቤቶች፣ ለቅዱስ ስፍራዎችና ለውሃ ማከማቻነት አገልግለዋል። በሰው ልጅ የፈጠራ ችሎታና አስቸጋሪ በሆነ አካባቢ ውስጥ የመኖር ችሎታ ምስክር ናቸው። በተለይም በሄለናዊ ዘመንና በሮማውያን ዘመን የነበሩትን የተለያዩ ባህሎች መስተጋብርና ታሪካዊ ክስተቶች ያንጸባርቃሉ። ዘጠነኛ የቤት ሸዓሪም የቀብር ስፍራ። በመጨረሻም በ2015 ተመዝግቦ የገባው የቤት ሸዓሪም የቀብር ስፍራ የዓለም አቀፍ የአይሁድ ማህበረሰብ ታሪካዊ ምልክት ነው። ይህ ስፍራ ከክርስቶስ ልደት በኋላ በሁለተኛው ክፍለ ዘመን የአይሁድ ሃይማኖታዊ ሕግጋት ሚሽና የተደራጁበትና የአይሁድ የሃይማኖት መሪዎች የተቀበሩበት ስፍራ ነው። በመላው የሮማ ግዛት ይኖሩ የነበሩ አይሁዶች ለቀብር ወደዚህ ይመጡ ነበር። ይህ የቀብር ስፍራ ከሁለተኛው እስከ አራተኛው ክፍለ ዘመን የአይሁድ ባህልና ሃይማኖት ምን ያህል ብርቱ እንደነበር ያሳያል። በተለያዩ ቋንቋዎች፣ ግሪከኛ፣ አረማይክና እብራይስጥ የተጻፉ ጽሑፎች እና የተቀረጹትን ስዕሎች ያንን የዘመን ታሪክ ይናገራሉ። በእርግጥም እስራኤል ከጥንታዊ የመጽሐፍ ቅዱስ ዘመን እስከ የሰው ልጅ ዝግመተ ለውጥ እና የዘመናዊ ሃይማኖት ማዕከል ድረስ የተዘረጋ ታሪክ ያላት ምድር መሆኗን አረጋግጠናል። በእነዚህ ሁለት ክፍሎች በዩኔስኮ የተመዘገቡትን ያ የዓለም ቅርስ ስፍራዎች ጎብኝተናል። ከኦሪት እስከ ባውሃውስ፣ ከበረሃ ከተሞች እስከ ዋሻ ቤቶች ድረስ እያንዳንዱ ቦታ የሰው ልጅን የማሰብና የመትረፍ አቅም ያሳያል። አስታውሉ፣ የእስራኤልም ጥንታዊ ከተማና ግድግዳዎች በዓለም ቅርስነት የተመዘገበ ቢሆንም በጆርዳን ጥያቄ የቀረበ በመሆኑ እስራኤል ካስመዘገበቻቸው ቦታዎች ዝርዝር ውስጥ እንደማይካተት አስታውሰናል። ከክፍል አንድ እና ከክፍል ሁለት ባያቸዋቸው ስፍራዎች መካከል ለእናንተ በጣም አስደናቂ የሆነው የቱ ነው? በኮሜንት ስር ሀሳባቸውን አካፍሉን። ይህን ታሪካዊ ጉዞ ወደውታል ብዬ ተስፋ አድርጋለሁ። ላይክ አድርጉ፣ ሼር አድርጉ እና ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ጊዜ ደግሞ ወደ ሌላ የዓለም ድንቅን ስፍራ ይዤ እመጣለሁ። እስከዚያው ድረስ በድጋሚ በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።